ከተግባት መግማማት አሉ ማማዝናሽ እንደምታዩቸው እንግዲህ አብርሽና ሄርሜላ እንደ አዲስ ፍቅራቸው ሀገር ሽቶ እሱ አራስ መስሎ እሷ ደግሞ ጠያቂ መስለው እንግዲህ ፏፈሽ እያሉ ይገኛሉ። እኔ በጣም በጣም ካስገረመ ካስደነቀ ነገር መሀል እንግዲህ የነ አቤል ነገር ነው። ይገርማል ብቻ። ግን ሮታ በጊዜ ቦታውን መያዟ በጊዜ መቁረጧ በጊዜ መጨከኗ ጥሩ ነገር እንደሆነ በፊት አብረሽን ሲሰድቡት አብረሽን ሲናገሩት፣ እንዴ እንዴት ለምን እንደዚህ ይሆናል? ተውት የራሱ ሙያ ስላለው ነው፣ ሮታ ጥፋተኛ ነች እንል ነበረ። አሁን ላይ ግን እንግዲህ ፍንትው ብሎ የአብረሽ ጥፋት እየወጣ እየጎላ ይታያል። ዛሬም እንግዲህ ከባድ ጥፋት እያጠፋ ይገኛልና አንድ አይኑ ማየት ያልቻለ ሰው አንድ ተረት አለና ለረዥም ጊዜ አይኑ ማየት አይችልም ነበረና ነገ በቃ አይንን እናበራለሃለን ሲባል እንዴ ዛሬ እንዴት ሁኛ ላድር ነው አላሉና ያ ሁሉ ጊዜ ከእሷ ጋር የነበረ ጊዜ ተለያየ። ከዛ በኋላ ደግሞ ከእሷም ውጭ እሷ ቤቴ ውጭ ልኝ ብሎ የሆነ ጊዜም አባሯት ነበረ። ብሮታን ካስታወሳችሁ እንደ ወደ ኋላ ዞር ብለን እናስብና እንይና እናውራ ከተባለ ማለት ነውና። እሷ ከሄደች በኋላ ለብዙ ወራት በሚባል ደረጃ ብቻውን ነበረ እዛ ቤት ውስጥ ሲኖር የነበረው። እንደውም የሆነ ጻ ልጅ ሄደ ከሱ ጋር እየኖረ ነበረና በአጭሩ ያ ሁሉ ጊዜ ብቻውን የነበረ ሰውዬ በሁለት ቀን ውስጥ ሩታ ጨክና ቆርጣ የብር የፍች ወረቀቱን ካስፈረመችው በኋላ አብሬ መኖር አልቻልኩም፣ እሷ ስለሄደች በቃ ቤቴ ምናምን እንደዚህ አስጠላኝ፣ ቤቴ መግባት አስጠላኝ፣ ምግብ መብላት አስጠላኝ፣ ደበረኝ ምናምን ሲል ነበረና በጣም ነው ያስገረመኝ። እንግዲህ በአንድ ቀን ልዩነት ውስጥ ማለት ነው። እና ያ ሁሉ ነገር እያለ በጣም ያስገረምኝ ያስደነቀኝ ነገር ሩታ መሄዷ ጥሩ ነው፣ በአጭሩ በቃ ዛሬ ላይ መቶ ፐርሰንት አረጋገጥኩኝ። በቃ ነግሬያችሁ ነበረ ስለ ሄርሜላ ጠዋት በሰራሁት ማታ በሰራሁት ቪዲዮ ነግሬያችሁ ነበረ ስለ ሄርሜላ ማለት ነው። ይሁን ይዘው የምትመጣ ነገር አለ ጠብቁ። ይሄ ሳይውል ሳያድር ይሄው የተናገርኩት ነገር ከቻለ ምክንያቱም ከህይወቱ የወጣች ልጅ አደለች። ከህይወቱ መውጣት ብትፈልግ መቼ መሰላችሁ የምትወጣ የነበረው፣ ሩታ ይሄ ነገር እያስደበራት እንደሆነ እሺ፣ አንደኛው ተሳስቼ ነው ብላል፣ ተሳስታ ነው ብላል ታስብቻች፣ በሁለተኛው እንደዚያ፣ በሶስተኛው ግን እሺ፣ ልጅ እኔን ታርጌት አድርጋ የምትናገር ከሆነ ስለ እኔ እያወራች ከሆነ እኔኔ ጥፋተኛ፣ እኔኔ ለትዳራቸው መፍረስ፣ እኔኔ ለፍቅራቸው እንትን ማለት ና በቃ ልራቅ ብላ መራቅ የነበረባት ሙሉ በሙሉ ስሙንም እንዳትጠራ አጠቃላይ በቃ ስልኩንም ብሎ ካርጋ ትወጣ ነበር። ግን ደግሞ የሆነ ነገር እንዳለ የምታስቡት እምታውቁት አልወጣችም። ከህይወታችሁ ወጥቻለሁ አለች ባፏ፣ እንጂ ከዛ ውጭ ምንም ያደረገችው ነገር የለም። እንኳን ልትወጣ ለመውጣት ራሱ ያደረገችው ሙከራ የለም። እና ይሄ ነው እንግዲህ የአብርሽ ህይወት፣ የአብርሽ ኑሮ፣ የአብርሽ ስራ ይሄ ነው። ሩታ ተናግራለች በቃላቶች ቢያወራም ቢናገርም በተግባር ግን ዜሮ ነው የለም እኔ ደግሞ ቃላት ምን ያደርግልኛል በተግባር ኑሮ በተግባር ሆኖ ካላሳየኝ ምን ያደርግልኛ ብላ እንግዲህ ሀሳብ ስትሰጥ ነበረ የተሰማትን ነገር እንደዛ ሆዷ የእውነት ለመናገር ገፍቶ ምናምን እንደዛ መሆን በሌለባት ሰዓት እያያችኋት ነው ምን አይነት ኑሮን ምን አይነት ህይወትን ምን አይነት መንገድን እየሄደች እንደሆነ እና ያሳፍራል ብቻ ያሳፍራል በጣም ከምነግራችሁ በላይ ሰላም አላልኳችሁም። ስገባ ገርሞኝ ነው። ከዛ በላይ ደግሞ የነ አቤል ማሽቃበጥ የእውነት ለመናገር እነሱ አሁን የአብረሽ እና የሮታ ህይወት የሚያሳስባቸው የሚያስጨንቃቸው፣ የእነሱ ትዳር መፍረስ የእነሱ መጣላት እንደዚህ የሚያሳስባቸው የሚያስጨንቃቸው ቢሆን ኑሮ ተውት። የእስከ ዛሬው ኒ ተውት እና ያው ጥፋት ባይባልም ብቻ ተውት እና የዛሬው በዛሬው በቃ ስትመጣ መንገድ ላይ ለምን አላባረሯትም? ገና ቤት ሳትገባ ለምን ሂጂ አላሏትም? ምክንያቱም በአንቺ ምክንያት ነው ይህ ሁሉ ነገር የተፈጠረ። ሮታ በአንቺ ምክንያት ነው እንደዚህ ልታስብ የቻለችው። በአንቺ ምክንያት ነው ነገሩ ሊከር የቻለው። ስለዚህ አንቺ መምጣትሽ በቃ አብርሽ ጋር መገናኘትሽ ጥሩ አይደለም፣ ስለዚህ መሄድ አለብሽ ብለው ከበር ማስወጣት ሲችሉ ግን ጸጥ ብሎ ደስተኛ ሆኖ ነው እያስገቧት የሚገኙት። ከዛም በላይ ደግሞ ልክ አብርሽ በጣም እንደታመመ እንደተጎዳ፣ ሕክምና እንደሚያስፈልገው በቃ ልክ ከጎኑ እንድትሆን አይነት ነገር ነበር ሲያደርጉ፣ ሲናገሩ የነበሩት ንግግር። እሷም ደግሞ ይህን ነገር ደስተኛ ሆና እንግዲህ ተቀብሏለች። እና በጣም ገረመኝ የእነሱ ማሽቃበጥ፣ የእነሱ እንደዚህ መሆን ማለት በጣም ከምነግራችሁ በላይ በጣም ደነቀኝ ገረመኝ እውነተኛና ትክክለኛ ያልሆኑ ሰዎች እንደሆኑ ሁሉም ጥርጣሬ ነበረ። በአብርሽም ጥርጣሬ ነበረኝ፣ በእናቤልም ጥርጣሬ ነበረኝ። ዛሬ ግን ሁሉንም ነገር አረጋግጫለሁ። በሄርሜላም ጥርጣሬ ነበረኝ። ዛሬ ሙሉ ለሙሉ አረጋግጫለሁ። ኢቨን ኢቨን እንደው ተውትና ሁሉንም ነገር ይሄ ነገር ላይ ይስተካከል ይችላል። ስለዚህ ራስህን አበርታ ጠንክር ነው ያለችው ማለት ነው። ያ ማለት ከሩታና ከአብርሽ ጋር ትዳር ወይ ደግሞ አንድ ህይወታቸው አንድ እንደማይሆን በዚሁ እንደሚቀጥሉ ሩታ መሄደች ሄዳለች። እሷም ደግሞ ከሱ ጋር መሆን እንደምትፈልግ ፍላጎቷን በግልጽ ተናግራለች። እና ይገርማል፣ ያሳዝናል። የእውነት ሩታ ምን ያህል ስንት ችግሮችን ስንት መከራዎችን ተሸክማ ስንት ስቃይ ይዛ ስንት በስንት መንገድ ተጎድታ ተሰብራ እየኖረች እንደነበረ ሳስበው በጣም ገረመኝ። በጣም ከምነግራችሁ ላይ አሰብኩላ ታሳዝነችኝ። በእርግጥ ራሷን ራሷን ያበላሸችው በፊትም ቢሆን ከቤተሰብ ባትርቅ ኑሮ ተቆጪ ቢኖር ኑሮ እንደዚህ ልቅ አይሄድም ነበረ፣ እንደዚህ ልክ አያጡም ነበር። እና በዚህም በዛም ተቆጪ ቢኖራቸው በዚህም በዛም ጥሩ መካሪ ቢኖራቸው ጥሩ ነገር ነበረ። ግን ደግሞ ሙሉ በሙሉ ሩታ ከቤተሰቦቿ መውጣቷ ከቤተሰቦቿ መራቋ ይህን ሁሉ ችግር ይህን ሁሉ መከራ ብቻዋን እንድታሳልፍ አይዞች ባይ ጠያቂ አስታዋሽ በሌለበት እንግዲህ ዘመኗን ሁሉ ስትገፋ ዘመኗን ሁሉ ስትኖር ቆይታለች። ታሳዝናለች። በነገራችን ላይ ይሄው እሱ ጥጉን መያዝ ቻለ። እሷ ግን እንደምታዩት ናት፣ ወይ ከቤተሰብ አልሆነች፣ ወይ ከጓደኛ አልሆነች፣ ወይ ከትዳሯ አልሆነች፣ ወይ በቃ ማየር ላይ የቀረች ልጅ እሷ ናት እና ብቻ ታሳዝናለች። በነገራችን ላይ ና ሩታ ከቤተሰቦቿ ጋር ሄዳ እንግዲህ ጥሩ የሆነ ጊዜ እንደምታሳልፍ ተስፋ አደርጋለሁ። እኔ ደስተኛ ባልሆንም ምክንያቱም ከዚህ በፊት ጥላ የመጣችው ነገር ስላለ ከዚህ በፊት ከቤተሰቦቿ ጋር የነበረው ነገር ስላለ ሙሉ በሙሉ መቶ ፐርሰንት ደስተኛ ትሆናለች ብዬ ባላስብም እንደጎ ይሻላል። የእውነት ለመናገር እነሱ ይሻላሉ ብዬ ነው ማስበው እና የአብርሽን ነገር እንኳን ያው እያየን ነው የምንሰማው ምናየው ነገር ነው። እና ከአብርሽ ደግሞ በጣም ካስገረመኝ ካስደነቀኝ ነገር አንዱ ደግሞ እንግዲህ እች ልጅ ናት ሩታ ከዚህ በፊት በጣም በብዙ ነገሮች ቢጣሉም በብዙ ምክንያቶች ቢጨቃጨቁም በብዙ ምክንያቶች ያልሆነ ነገር ቢፈጠርም ግን ደግሞ በስተ መጨረሻ የመፋታታቸው ምክንያት የሆነ ወይም ደግሞ እስከ መጨረሻው እንዲለያዩ ያደረጋቻቸው ምክንያት ዋናዋ ሄርሜላለች። እና እች ልጅ ቤቱ መጣች። ካሜራ ላይ ይዞ ቀርቦ እንደዛ ነው እንደዚህ ነው እያለ እየቀበጠ ሲጀመር አልተፈነከተ መኪና አልተገጨ ባቡር አልገጨው ፕሌን ውስጥ ከፕሌን አልዘለል አልወደቀ፣ አልተሰበረ ጭንቅላቱ ደህና ነው ምናምን ምን ራስ የሚያስጠመጥም ነገር ረ ያስቃል። በጣም በእውነት ለመናገር ማለት ነው በጣም በጣም የሚያስቅ ነገር ነው። የሚያስገርም ነገር ነው እያየሁ ያለሁት እና ገረመኝ፣ በጣም ገረመኝ። እና እንዲ ጠምጥሞ ምናም ምግብ አልበላም ምናም ሾርባ፣ አጥሚት፣ ገንፎ እያለ ማለት ልክ እንደ አራስና ወይ በወለድክና አንድያን እንደው እንትን ባለ የሆነ ከሩት ታኩል ያጥሩ ወፋትስ ማሽ ያዘጋጁልኝ ቅቤ የቀቡኝ፣ አልክሳ በጣም የገረመኝ ፓርት ቅቤ የቀቡኝ እና ጥቤ ስሩልኝ ምናምን አልክሳ። ምን ምን ተፈጥሮ ነው? ምን ህም የተነካ ማይመስል እንደውም እየደለብክ እየወፈርክ በጣም እያማረብህ እየተዋብክ ነው የመጣ። የእውነት ምን ጎደለብህ? ምን አነሰ? እሷ ነች እንደዛ መከራውን እያየድ፣ ነፍሰ ጡሩን አንኳን ፊቷ የነፍሰ ጡር ፊት የላትም የእውነት ክስት ብላ በቃ ጉስቁል ብላ የሚያስጠላ ህይወት ውስጥ ያለችው እሱ አለች። ወንድ እግዚአብሔርን ተመስቶት ነው የሚኖረው። እሱ እና የዛሬው ቪዲዮ በጣም ስለገረመኝ ስለደነቀኝ ነው እና እች ልጅ ያ ሁሉ ነገር ካሳለፉ በኋላ አይ በቃ ይቅርታ ሄኑ፣ ሜላ ከአንቺ ጋር በመሆኔ ብዙ ያጣዋቸው ነገሮች አሉ። በአጭር ጊዜ ውስጥ ብትመጪም፣ ምንም ነገር ባታደርግኝም፣ ከምኔም ባትደርስም፣ ግን ደግሞ ከአንቺ ጋር በመታየቴ ወይም ደግሞ ያንቺ እና የኔ ግንኙነት ብዙ ነገሮችን አበላሽቶብኛል። ስለዚህ ከአንቺ ጋር መሆን አልፈልግም፣ ወይም ደግሞ ከአንቺ ጋር ቪዲዮ ላይ መታየት አልፈልግም፣ ወይም ደግሞ በህይወቴ እንድትመጪ አልፈልግም እና ለአንዴና ለመጨረሻ ጊዜ ከህይወቴ ውጭልኝ። በአሁኑ ሰዓት ምንም ራሴን ማዳመጥ፣ ከራሴ ጋር መሆን፣ ጥፋቴን ማየት፣ ራሴን መፈተሽ ነው ያለብኝና ከሩስታ ካለውን ነገር ለማስተካከል እየሞከርኩ ስለሆነ ይሄ ነገር እንዲበለሻሽብኝ አልፈልግም ብሎ ማባረር ሲችል ግን ደግሞ በጣም ስቁን ማለት ይቻላል የተቀበላት ሲቀብጥ ነበረ፣ እንድታታልለው፣ እንድታባብለው ምናምን ነገር እና እሷም ደስተኛ ሆነ እንግዲህ፣ ጭራሽ ወጣ ሄዳ ተመልሳ ልትመጣ ነው። ጁስ ምናምን ገዝታለት ልትመጣ ነበረ ቪዲዮ ያለቀው ና እና ቤልም በጣም እያሽቃበጡ ነው ያሉት። ና ያማ አለ እንግዲህ፣ መጨረሻቸው አያምሩም፣ ለጊዜው ደስተኛ የሆኑ ይመስላሉ። እሷም ደግሞ በሰው ህይወት ውስጥ ገብታ የእሷ ያልሆነ ነገር ላይ ሞጠኝ ብላ ደስተኛ ህይወት ሄድ ደስተኛ ኑሮ ኑሮ አለው ብላ እያሰበች ነው የምትገኘው። ግን ደግሞ ብላችሁ ብላችሁ የሆነ ሰዓት ላይ መጨረሻችሁ እንደማያምር ግልጽ ነው እና ጅማሮ እንዲ ቢሆንም መጨረሻችሁ አያምርም። ምክንያቱም የሮታ እንባ የእውነት ለመናገር እሷ እንኳን ምንም ባታዝ ባታዝንብ ምንም ባትልህ እንኳን ፈጣሪ ይቀጣል። የእውነት ለመናገር ፈጣሪ ዋጋን ይሰጣል። እና ሰው የዘራውን ነው የሚያጭለው እና ምንም አልሆንክም። ምንታመመ ምንህ ተነካ? የምትንከባከብ ንግስት የሆነች ሚስት ቤት ስላሌለች ነው የከፋ የደበረ። ከዛ ውጭ ምንም የታመምከው ነገር የለም። እንደውም በየጊዜው እያማረብ እየወፈርክ ነው የመጣውና ባታካብድ ምናምን ደስ ይላል። ግን ደግሞ ሄርሜላ ላይ በጣም የቀበጥከው ቅብጠት ደስ ይላል። ለአንድ ሳምንት ለሁለት ሳምንት አይዞ፣ ችግር የለውም ምንም። አጥሚቱንም ገንፎውንም ምኑንም እያደረገች እያመጣች ትሰጣለች። አጃ ምናምን አው ጥሩ ነው። ያው በደንብ አጥንት ስለተሰባበረ ይጠግንሃልና እንደ አእምሮን የሚጠግን ነገር ብትጠጣ ጥሩ ነበር። በነገራችን ላይ ጥሩ አስተሳሰብ እንዲኖረ፣ ጥሩ አመለካከት እንዲኖረ፣ የሴት ልጅ ዋጓ እንዲገባ የእውነት ለመናገር በተለይ ደግሞ ነፍሰ ጡር የሆነችን ሴት ብቻ ከባድ ነው፣ ያሳዝናል፣ ያሳፍራል። እና ሩታ እንኳን በጊዜ ከዚህ ህይወት ከዚህ ምን ቅር ብለሽ ወጣሽ፣ በእውነት እንዴ! ጨጓራሽ ሲላጥ የአንቺ ብቻ ሳይሆን የልጅሽም ነበር ሲላጥ የሚኖረው። እና በጊዜ መሸሽሽ፣ በጊዜ ሁሉን ነገር እውነታውን ማወቅሽ፣ በጊዜ መጨከንሽ፣ በጊዜ መቁረጥሽ ጥሩ ነገር እንዲሆን አድርጎታልና ይህንን ሀሳብ አስተያየት ነው ልሰጥ የምችለው ብቻ ግን ይገርማል። ይሄ ሜላት ነገር ደግሞ የለበሰችውን አለባበስ መብላችሁ ተመልከቱማ፣ የለበሰችውን አለባበስ ይህን ልብስ ለብሳ እንግዲህ አብርሽ ቤት ነው የሄደችው እና አቤልም ሆን ብለው ነው ሲጀመሩ ወደ ቤቱ ያመጡት። የነበረበት ቦታ ተመችቶት ነበረ የሆነ ዶርም ይዞ ምናምን ነገር ነበረ። ከዛ እንዴት እዚህ ትሆናለህ፣ ወደ ቤት ይሂድ፣ ቤት ቁጭ በል፣ ሩታ ልትመጣ ትችላለች ምናምን ተብሎ አረባክ ሩታ ምን እሷ ቤተሰቦቿ ጋር ነው መሄድ የምትፈልገው። ቤተሰቦቿ ምን የለን እያሏት ይገኛሉ እና ሮታም እንግዲህ የእውነት ለመናገር ወላጅ ጨክኖ አይጨክንም እና ያለፈውን ነገር ረስተው ስለወደፊት እንግዲህ ጥሩ አመለካከት ይዘው በጥሩ ሁኔታ ተቀብለዋት እንግዲህ በጉራጌ ባህል የአጥሮ ፋትስማሽ ፕሮግራም አዘጋጅተውላት በደንብ ተመረቃ ጥሩ ጊዜ አሳልፋ እንግዲህ ቦታ ጅራ ጥሩ ጊዜ አሳልፋ ወደ አዲስ አበባ እንደምትመለስ ከልጇ ጋር ተስፋ አደርጋለሁኝ። የአብርሽ ነገር ግን ተገርኖ ይብሰል ብቻ። የነበረን ቆይታ ይንን ይመስል ነበር። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡ። ስለ ናቤል ስለ ሄርሜላ ምን ተሰማችሁ? ስለ አብርሽ ስለ ሩታስ ምን አሰባችሁ? አብርሽ እና ሄርሜላን እንደዚህ አንድ ላይ ካያችኋቸው በኋላ ስለ ናቤልን ካያችሁ በኋላ በዛሬው ቪዲዮ ስለ ሩታ ምን አሰባችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰላም ቆዩልኝ።